በነቢያችን ጊዜ ዓለይሂ ሰላቱ ወሰላም አንዲት ሶሓብያ ነበረች። ኸውላህ ቢንት ሣዕለባ ትባላለች። ባለቤቷ ጋር ሁሉ ጊዜ ትጋጫለች። ከለታት አንድ ቀን ግን በመቀጠል ለወደፊት በፍጹም መገናኘት በማይችሉበት ሁኔታ ጠቡ ገኖ ሙዛሃራም ይባላለ ለመለያየት ቀረቡ አንቺ ካአሁን በኋላ እንደ እናቴ የጀርባ ሁኝብኝ አልፈልግሽም ማለት እሷም ባሏ ሲፈታት ትዳር መፍታት ልጆችን አለማሳደግ ማሳደግ አለመቻሏን በመገንዘብ በጣም ቀልቧ ሲሰበር ነቢያችን ጋር መጣችና ያ ረሱላላህ አለቻቸው ለበይ ካሉ አውስ ብን ሷሜት የሚባለው ባሌ ገንዘቤን በልቶ ወጣትነቴን አባክኖ ሆዴ በርካታ ልጆችን ከወለደለትና መውለድ ካቆምኩኝ በኋላ ስቸገር አይቶ አልፈልግሽም እንደናቴ የጀርባ ሁኝብኝ አለኝ። እኔ እሱ ጋር ብተዋቸው ልጆቼ ይቸገራሉ፣ እኔ ብይዛቸው አሁንም ልጆቼ ይራባሉ። ተለያይቼ መኖር በጣም ከብዶኛል። ምን ላድርግ ያ ረሱላላህ ትላቸዋለች። እሳቸው ደግሞ አንቺ እንደናቴ የጀርባ ሁኝብኝ ካለሽ

ድምፅ የተባለን ሁሉ አንድም ሳትቀር መስማት የሚችለው ጌታችን አላህ ጥራት ይገባው። ይቺ ኸውላ ብንቱ ተዕላባ የምትባለው ከቤቱ ከአንድ ግርግዳ በኩል ሁና ነቢያችን ጋር ስትከራከር ለ ሰላት ወሰላም የተወሰነውን ቃል ብሰማውም የተወሰነው ቃል ግን ያመልጠኝ ነበረ። እኔ እዚ ቅርብ ሁኜ መስማት ያልቻልኩትን አላህ ስብሓን ወተዓላ ሰምቶ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ

የተለያዩ ችግሮች የደረሰባችሁ በትዳር መፋታት ምክንያት የተለያዩ በላ እና ችግር የደረሰባችሁ ሰዎች አላህ ይሰማችኋልና ዱዓ አድርጉ። ይችም ስሞተዋን ወደ አላህ አቀረበች። በየመንደሩ እየሄደች ባሌ እንዲያርጎኝ እንደዚህ ተበድዬ እንደዚህ እያለች ብጥብጥን በሚያነግስ ችግርን በሚያባብስ መልኩ ሳታስተናግድ ሁሉንም ነገር ትታው ወደ አላህ ሱብሐነሁ ወተዓላ ዞረች። አላህም ሰማት።